ምነው ቀዘቀዛችሁ? የጀነትን ሰላምታ እኮ ነው ያቀረብኩላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስሜ ወፍዳ ዛኪር ይባላል። ዛሬም ማቀርብላችሁ ግጥም ነው። የግጥሜ ርዕስ ነቢዩን አፈቁኝ። ያ የህይወት ቀመር የኑሮ መመሪያ፣ የምድሪቱ ውበት የዓለም መታያ

ያ የሰው ልጆች ፈርጥ ምድህንን ያመጣ ሙሽሪክ ውሾችን አይቀጡ ያቀጣ ሆደም ባር ባር አለው አይኔ ምሱን ቀጣ ውስጤ ተላወሰ አንጀቴ ተቆጣ ውስጤ ተላወሰ አንጀቴ ተቆጣ ሀስባለ አካልን ወረረኝ የሁለት ዓለም ንጉሥ፣ የፍጡር ምሳሌ ነቢዩ ናፈቁኝ የሁለት ዓለም ንጉሥ፣ የፍጡር ምሳሌ ነቢዩ ናፈቁኝ ቢያንስበት ነው እንጂ ማለቴ ከአንጀቴ ማንባቴ በናፍቆት መድጄ ከንጀቴ ማንባቴ ለዚያ ምርጥ ሰው የንሰው አለንባዬ ከጉዑዝ አምልኮ ከሰው ልጅ ባርነት የጭቆናን ቀንበር ከጫንቃለ ማንሳት ለኔ ሲል ተጠምቶ ለኔ ሲል ተጎርቶ በልቃሚ ድንጋይ ራሱን ተፈንክቶ ሆዱን የቋጠረው በረሀብ የቋጠረው በረሀብ ተቀጥቶ ለእኔ ሲና አሉም ፈርስ የተደፋበት ከምላሳቸው ላይ ምራቅ የተፉበት ከቤት እሳሳይ እንደሚቆጠሩ ወራት ለኔ ሲናወሉኝ ለኔ ሲናወሉኝ ከኖሩበት ቀየ ፈንቅለው ያስወጡት መች ለራሱ ያስባል ነው እንዲ ለኡመቱ እኔን ሊያቀና ህይወቴን ሊያድሳት የዘለለም ህይወት ደስታንም ሊሰጣት የዘለለም ህይወት ደስታንም ሊሰጣት የጀሊሉን ጸጋ ጀነትን ሊያሳያት ለኔ ሲናወሉኝ ደብድበው አሰቀው በሰው ዘንድ አዋርደው ሰድበው ያሰደዱት ታዲያ ምን ይገርማል ለዚያ እንቁ ሰው አይኔ ቢያነባለት አንጀቲ ቢቃጠል እህ ብልለት። ታዲያ ምን ይገርማል ለዚያ እንቁ ሰው አይኔ ቢያነባለት አንጀቲ ቢቃጠል እህ ብልለት። የሩቅ የቅርቡ ሁሉም ይናፍቃል፣ እንቁ ስብእናው ልብን አጥለቅልቋል። እንኳንስ የሰው ልጅ እንስሳ ይወደዋል፣ ግመል አቀርቅሮ ብሶቱን ያሰማል። እንኳንስ እንስሳ ጉቶ ያ ያ የእዝነት ነቢይ የፍቅር ሰባኪ፣ ውስጡም የሚያስደስት አካሉ ማራኪ። አልዋሽም አልዋሽም ናፍቆኛል የነቢዩ ነገር እንቅልፍ ነስቶኛል። የሁሉ ጓደኛ ጨዋታ አዋቂ፣ የተቀየሙትን ታግሶ አስታራቂ፣ ጭንቀትን ገፋፊ የጠፋን መካሪ፣ ላመመው መድኃኒት ለከፋው አብሳሪ፣ ላመመው መድኃኒት ለከፋው አብሳሪ የቲሞች አባት የሚስኪን ጓደኛ ዛሬ በናፍቆቱ ተቃጠለን እኛ ለሊቱን በመስገድ እግሩ እስኪሰነጠቅ ኡመቲ ኡመቲ ህዝቦቼን እንዳለ እምባ ከአይኑ ሳይደርቅ ኡመቲ ኡመቲ ህዝቦቼን እንዳለ እምባ ከአይኑ ሳይደርቅ ለህዝቡ እንዳባባ ሄደ ወደ ኸሊቅ ነገ ፀሐይ ቀርባ ስታፈላ ሰውን ነቢያትም ሲሉ ነፍሴን ነፍሴን ላድን

ያው ከላዩ ሚጨለፍ አስባለኝ እጅጉን ናፈቁኝ፣ ቅኑ ያ አላህ ለውሊ የሰው ልጆች ንጉስ ነብዩን፣ አፈቁኝ፣ ቅኑ ያ አላህ ለውሊ የሰው ልጆች ንጉስ ነብዩን፣ አፈቁኝ ፊዳ ከአቢ ወኡሚ ያ ረሱል አላህ። ይህንን ግጥም ያቀረብኩበት ምክንያት ያ የእኛ እንቁ ነቢያችንም ሙሐመድ ሰለላሁ ዓለይሂ ወሰለም ሊዘልፋቸው፣ ሊሰድቧቸው እና ሊያንቋሽሻቸው ላሉት ሰዎች ምላሽ ልሰጥ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። ሰሉ አለ ነቢ። አላሁ አክበር! አላሁ አክበር! ሕፃን ሁዳ ዛኪርን ከልብ አድርገን እናመሰግናለን። በዚህ በልጅነት አንተ